ጦርነቱም የኢራን ጀነራሎችን ሳይንቲስቶችንም በልቷል። በርካታ የኢራን ጦር ጀነራሎችና የኑክሊየር ሳይንቲስቶችም ተገድለውም አድረዋል። እስራኤል ጥቃቷን በስኬት ጀምራለች። ከተገደሉትም የኢራን የጦር አመራሮችም ውስጥ አንደኛ ጀነራል ሁሴን ስላው የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ ጀነራል ጎላሚ የ እስራኤል ጀነራል የሚገኝበት ሲሆን ከተገደሉትም የኒክሌር ሳይንቲስቶችም ውስጥ አንደኛ ዶክተር ፍሬዱን አባሲ ሁለተኛ ዶክተር መሐመድ ምሂድ ሶስተኛ ዶክተር አብዱላ ሐሚድ። እነኚህ የኢራን የኒክሌር ሳይንቲስቶችም ሲሆኑ እስራኤል ገና ከመጀመሯም የኢራን ትላልቅ ሰዎችንም ቶፕም ላይ ያሉ ሰዎችን መግደሏንም አስታውቃለች። እስራኤልና ኢራን አዲስ የምሳኤል ጥቃት። ሮይተርስ የዜና ወኪል እንደዘገበውም ኢራን እስራኤል ሐሙስ ለአርብ አጥቢያ በኑክሌር ጣቢያዎቿ ላይ ላደረሰችውም ጥቃት አጸፋ በበርካታ ዙር የረጅም ርቀት ምሳኤሎችን ወደ እስራኤልም አስወንጭፋለች። ኢራን ወደ እስራኤል ያስወነጨፈችውም ባለስቲክ ምሳኤል ተከትሎ በእስራኤል የከተሞች የማስጠንቀቂያም ደወሎች እየተሰሙም ነው። የእስራኤል ባለስልጣናትም በኢራን ጥቃት ሶስት ሰዎች መሞታቸውንም አስታውቋል። የኢራን ባለስልጣናት ግን በእስራኤል ባደረሱትም ጥቃት 78 ሰዎች መሞታቸውንም ገልጿል። ኢራን እስካሁን በእስራኤል ላይ ለሶስት ጊዜ ያህል የበቀል ጥቃቶችን አድርጋለች። እስራኤልም ከትናንቱ ጥቃት በተጨማሪ ዛሬ ቅዳሜ ማለዳ ላይም በኢራን ላይ ጥቃት ሰንዝራለችም። በቴህራን ምህራባድ አውሮፕላን ማረፊያም ከፍተኛ ከፍንዳታና ቃጠሎ መድረሱንም ዘገባዎችም ያሳያሉ። የእስራኤል ጠቅላይ ሚኒስትርን ቢንያምን ሀገራቸው አርብ ማለዳ የፈጸመችውን ጥቃት የኢራን የኒክሌር መሰረተ ልማትና የባላስቲክ ምሳይል ፋብሪካዎችን ለመጉዳት ያለመ ነውም ብሏል። እስራኤል በኢራን ትናንት በፈጸመችውም ጥቃት የኢራን ከፍተኛ የጦር አዛዦችና የኒክሌር ሳይንቲስቶችም ተገለዋል። የትላንቱ የእስራኤል ጥቃት በጠቅላይ ሚኒስተሩም ራይዚንግ ላዮን ኦፕሬሽንን የሚያንሰራራ አንበሳም ዘመቻ ብሎታል። እስራኤል ትላንት ኢራንን ካጠቃች በኋላ ማምሻውም ኢራን የአጸፋ ምላሽ መውሰዷም ይታወሳል። የእስራኤል የመከላከያ ኃይል ኢራን በአራት ዙሮች በመቶዎች የሚቆጠሩ ባላስቲክ ሚሳይሎችን ወደ እስራኤል ማስወንጨፏንም አሳውቋል። የእስራኤል ጦር አብዛኞች ሚሳኤሎች ወደ ሀገራቸው ድንበር ሳይገባ ማክሸፉንም ሲገልጹ የተወሰኑት ብቻ የእስራኤል የአየር መከላከያም አልፎ ጉዳት ማድረሳቸውንም ገልጸዋል። እስራኤል በኢራን ጥቃት አራት ሰዎችን እንደተገደሉባትና ከሰባ በላይ ሰዎች እንደቆሰሉም ገልጻለች። እስራኤል ከኢራን የሚፈጸምባትን ጥቃት እየመከተችም ትናንት ምሽት በኢራን ላይ ድጋሚ ጥቃትም ፈጽማለች። ኢራን በእስራኤል ጥቃት 78 ሰዎች እንደተገደሉባትና 320 ሰዎች እንደቆሰሉባትም አሳውቃለች። ይህ በእንዲህ እንዳለ አሜሪካ እስራኤልን ሚሳኤሎችንም በማክሸፍ ማገዟም ስዘገብ የቀጠናዊ ሀገር ጆርዳን ሚሳኤሎቿንም በማክሸፍ ምንም ሚናም እንዳልነበራትም ገልጿል። ከማምሻውም የኢራን ጥቃት በኋላ ሀገራትና ዓለም አቀፍ ተቋማትም ምን አሉ? የተመድ ዋና ፀሐፊ አንቶኒዮ ጉተሬዝ በአሜሪካንና ኢራን መካከል የኒውክሊየር ድርድር በሚደረግበት ወቅት እስራኤል የኢራንን የኒውክሊየር ጣቢያዎችን በማጥቃቷም ስጋት እንደገባቸውን በመግለጽ ሀገሪቱም ወደ ተጨማሪ ግጭት እንዳይገቡም ጠይቋል። ዓለም አቀፍ የአቶሚክ ኃይል ድርጅት በየትኛውም ሁኔታ ውስጥ የኒውክሊየር ጣቢያዎች ከጥቃት እንዲጠበቁ ሲያስጠነቅቅም፣ እየተከናወነ ያለው ጥቃት ለዓለም ስጋት መሆኑንም ገልጿል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ እስራኤል የወሰደችውም እርምጃ ራሷን ለመከላከል ነው ብለው የገለጹ ሲሆን ኢራን በምንም ሁኔታ የአሜሪካን ኃይልና ጥቅም ማጥቃት ማሰብ የለባትም ስል አስጠንቅቋል። ከእስራኤል ጋር ውጊያ ውስጥ የሰነበቱት ሂዝቦላ፣ ሁቲ እና ሐማስ እስራኤል የፈጸመችውን ጥቃት በማወገዝ ኢራን ራሷን የመከላከል መፍት አላትም ብሏል። ሩሲያ ሁትን በአንኳር እየተመለከተች መሆኑንም በመግለጽ ምዕራባውያን ጦርነቱ እንዲባባስ እያደረጉንም ብላለች። ይህ ጦርነት በዚህ ሁኔታ ከቀጠለ በእስራኤልና ኢራን ጦርነት ሊፈጠሩ የሚችሉ መጥፎ ሁኔታዎች ምንድን ናቸው? አሁን ባለው ሁኔታ የእስራኤልና ኢራን ጦርነት በሁለቱም ሀገራት ብቻ የተወሰነ ቢሆንም ነገሮች እየተካረሩ ከመጡ ሌሎች ሀገራት በቀጥታ መሳተፋቸውም አይቀርም። ኢራን አሜሪካ ለእስራኤል ድጋፍ ሰጥታለች ያለች ሲሆን በዚህም የተነሳ በመካከለኛው ምስራቅ ያለን የአሜሪካ ኃይል ልታጠቃ እንደምትችልም ስጋት አለ። አሜሪካ በዚህም ስጋት የተነሳ የተወሰኑ ኃይሎቿን ከቀጠናውም ስታስወጣ፣ ትናንት ደግሞ ኢራን በጭራሽ የአሜሪካን ኃይል ለማጥቃት እንዳታስብም ብላ አስጠንቅቃለች። አሜሪካ ኢራንን ተገዳ ልታጠቀም የምትችልበት እድል ሰፊ ሲሆን ዜጎቿም ከተገደሉ የኢራን የኒውክሊየር ማምረቻ ማውደም የሚችል ብቸኛውም አቅም ያላት ሀገር መሆኗም የማይዘነጋ ሀቅ ነው። አሜሪካ ኢራንን ተገዳ ልታጠቀም የምትችልበት እድል ሰፊ ሲሆን ዜጎቿ ከተገደሉ የኢራንን የኒውክሊየር ማምረቻ ማውደም የሚችል ብቸኛም ቦምብ ያላት አሜሪካ ወደ ጦርነቱም መግባቷም እንደማይቀርም ተመላክቷል። ኢራን የእስራኤልን የአየር መከላከያ መጣስ ካቃታት በቀጠናውም ይተባበራሉ የምትላቸውንም ሀገራት ኢላማ ልታደርግም ትችላለች። ኢራን በ2019 ሳውዲ ላይ ጥቃት እንደሰነዘረችም ስታወስ በሳውዲ እና የተባበሩት አረብ እምረቶችም የጦር ሰፈር ያላት አሜሪካም ሀገሪቱ ከተጠቁ በዝምታም አትመለከትም። እስራኤል የኢራንን የኒውክሊየር ኃይል ማጥፋት ካልቻለች በቀጠናውም ሰፊ ጥቃትና የመልሶ ማጥቃት ጦርነቶችም ይቀጥላሉ። ጦርነቱም ከቀጠለና ኢራን የኦርሚዝ ሰርጥን ከዘጋች የዓለም የነዳጅ ዋጋ በእጅጉም እንደሚጨምር ይጠበቃል። እስራኤል ተሳክቶላት በኢራን ያለውን አገዛዝ ካስወገረች እንደ ሊቢያና ኢራቅ አይነት ውጤቶች በኢራንም እንዳይደገሙም ተሰግቷል። ሰላም ቤተሰቦች፣ ለዚህ ለማድረግ ሶሉሽን አዲስ ከሆናችሁ ዩቲዩብን ሰብስክራይብ በማድረግ ለፈጣን መረጃ ቤተሰብ ይሁኑ።